አክብሮታዊ ሰላምታችንን በያላችሁበት ድረስ ከጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። ያገኙትን ስልጠና ተጠቅመው የተሰጣቸውን ኃላፊነት ለመወጣት ቁርጠኛ መሆናቸውን የአድማ መከላከልና የፖሊስ አባላት ገለጹ በብር ሸለቆ የውትድርና ማሰልጠኛ ትምህርት ቤት ሲሰለጥኑ የነበሩ የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞች በጎንደር ከተማ አቀባበል ተደርጎላቸዋል ሰራዊቱ ከየትኛውም የፖለቲካ ፓርቲ ነፃ ሆኖ ማገልገል እንደሚገባው የአማራ ክልል ፖሊስ ኮሚሽን የሶስተኛ ሻለቃ አድማ መከላከል አዛዥ ኮማንደር አማረ መልካሙ አሳስበዋል ቃል ኪዳና ይሌ ተጨማሪ አላት የአማራ ክልል ፖሊስ ኮሚሽን በብር ሸለቆ ያሰለጠናቸውን 33ኛ ዙር የሶስተኛ ሸለቃ አድማ መከላከል የፖሊስ አባላት በጎንደር ከተማ አቀባበል ተደርጎላቸዋል። በመርሃ ግብሩ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛውን ጨምሮ ሌሎችም የስራ ኃላፊዎች ተገኝተዋል። የተሰጠን ኃላፊነት በቁርጠኝነት መወጣት እንደሚገባ ያሳሰቡት የአማራ ክልል ፖሊስ ኮሚሽን የሶስተኛ ሸለቃ አድማ መከላከል አዛዥ ኮማንደር አማረ መልካሙ ናቸው። ሰራዊት ሀገር ነው ያለው ዋጋ የሚከፍለው ለሀገር ነው። ስለዚህ ሰራዊቱ ከየትኛው የፖለቲካ ፓርቲ ነፃ ሆኖ ነው ማገልገል ያለበት። ወታደርና ቻለንጅ፣ ወታደርና ችግር ተለያይተው ያን ችግር መሻገር ነው። ያን ቻለንጅ እንዴት መሻገር እንዳለበት ደግሞ ጽናት ያስፈልጋል፣ ወነ ያስፈልጋል፣ አንድነት ያስፈልጋል፣ በራስ መተማመን ያስፈልጋል። የተዋጊነት መንፈስ ሊኖር ይገባል። እነህን በሙሉ መያዝ ከቻልን ማንሻገረው ችግር አይኖርም። የአድማ መከላከል ፖሊስ አባላት ለሰላም መስፈን የበኩላቸውን እንዲወጡ ስልጠና መውሰዳቸውን ያነሱት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው ህዝብን በማስቀደም የጎንደርና አካባቢውን ሰላም ማጽናት ይገባልም ብለዋል። አሁን ምን ይጠይቃል? ባላማ ጽናት መቆም ይጠይቃል። ህዝብን ማስቀደም ይጠይቃል። ማገናዘብ ይጠይቃል። ምክንያታዊ መሆን ይጠይቃል። ስለዚህ እነዚህን መንገዶች ከተከተልን በአቋም ጸንጠን ጎንደርንም አካባቢውንም ከጠላት ነጻ አርገን ህዝቡ ማህበራዊ ረፍት እንዲያገኙ ይህንን ታሪካዊ ኃላፊነት መቀበልም ታሪካዊም ነው እድለኝነት። ባገኙ ስልጠና መሰረት የተሰጣቸውን ኃላፊነት ለመወጣት ቁርጠኛ መሆናቸውን የአድማ መከላከል የፖሊስ አባላቱ ተናግረዋል። ወንድ ወደ መቀበላለሁ ሁሉም በቁርጠኝነት ነው የተነሳው። በጣም ጥሩ ሂደት ላይ የሚገኘው ማለት ነው። በጣም ቆራ ቁርጠኛ ነን ሁላችንም ከኔ ጀምሮ፣ በእኔ በኩል በጣም ቁርጠኛ ነኝ ማለት ነው። ታዩልኝ ግዛ እናት አባቶቻችን ወንድሞቻችን እየታገቱን ትያ ስለሆነ ቀጥታ ለማስከበር የገባነው ነው። ግን እናስከበራለን በዚህ በዓላማችን ቁማ የአማራ ጥናት ተቋም ሀገራዊና ዓለም አቀፋዊ ትስስር የሚፈጥሩ ሴቶች ላይ መስራት እንደሚገባው ጎንደር ዩኒቨርሲቲ አስታወቀ። ተቋሙ ባለፉት ዓመታት ያከናወናቸውን ተግባራት የሚያሳይ የምርምርና አውደ ጥናት መርሃግብር በጎንደር ከተማ አካሂዷል። ደስታ ካሳ ተጨማሪው ይነግረናል። ጎንደር ዩኒቨርሲቲ እንደ ሀገር ብቁ ዜጋ ለመፍጠር ከሚያደርገው ጥረት ባሻገር የተለያዩ ማህበረሰብ አቀፍ ተግባራትን እየሰራ ይገኛል። ዩኒቨርሲቲው ከ2015 ጀምሮ ባቋቋመው የአማራ ጥናት ተቋም የአማራን ሕዝብ ማንነትና ታሪክ በማጥናት ላይ እንደሚገኝ ተገልጿል። ተቋሙ ባለፉት ዓመታት ያከናወናቸው ተግባራትን የሚያሳይ የምርምርና ወደ ጥናት መርሃ ግብር ያካሄደም ሲሆን ከተቋቋመበት ጊዜ ጀምሮ ለምርምርና ጥናት ስራዎቹ ያመቸው ዘንድ ከሀገር ውስጥና ከውጭ ከሚገኙ አጋር አካላት ጋር ትስስር መፍጠሩን የተቋሙ ዳይሬክተር ዶክተር በዛብህ ተስፋሆነኝ ገልጽ እንደ ተቋም የተቋቋመበትን ዓላማ ከግብ ይመታ ዘንድ የተለያዩ አጋር አካላት ጋር በሀገር ውስጥም ከውጭም ሀገራት ከሚገኙ አጋር አካላት ጋር ትስስር ለመፍጠር ተሞክሯል። በዚህም ፍሬ ያፈሩ አንዳንድ እንቅስቃሴዎችን እያደረግን ነው። ከዛ በተጨማሪ የዚህን የአማራ ህዝብና ምድርን ችግር ሊፈቱ የሚችሉ የተለያዩ ፕሮጀክቶችን በመቅረጽ አንዳንዶችንም የፋይናንስ ድጋፍ በማሰባሰብ ወደ ትግበራ ለመግባት እንቅስቃሴ እያደረግን ያለው። የአማራ ህዝብ ባለፉት ሁለት አስርት ዓመታት የተለያዩ ተግዳሮት ማስተናገዱን በጥናታዊ ጽሁፋቸው ያቀረቡት በጎንደር ዩኒቨርሲቲ የሶሽዮሎጂ ትምህርት ክፍል መምህርና ተመራማሪ ሀቢብ ሰይድ፣ የአማራ ጥናት ተቋም የህዝቡን ማህበራዊ ኢኮኖሚና ሌሎች ተያያዥ ጉዳዮችን በማጥናት የፖሊሲ አማራጮችን የሚያሳይ መሆኑን አስረድተዋል። የአማራ ህዝብ እያጋጠሙ ያሉ ችግሮች፣ ለወደፊቱ ሊያጋጥሙ የሚችሉትን ችግሮች፣ አሁን ያጋጠሙትን ችግሮች የመፍትሄ አቅጣጫ የሰጠ ለመንግስት ሌሎች ለሚመለከታቸው አካላት የፖሊሲ አማራጭ የሚያቀርብ ጥናትና ምርምር የሚያቀርብ ችግር ፈቺ ሁኔታዎችን ፖሊሲዎችን የሚያወጣ ተቋም ይሆናል። የአማራ ህዝብ በርካታ ታሪኮችና ቅርሶች ባለቤት መሆኑን የገለጹት የመድረኩ ተሳታፊዎች ዶክተር መስፍን ገብረ ኪዳንና አቶ ዳዊት ዳርጌ የአማራ ጥናት ተቋም የህዝቡን ማንነትና ታሪክ በሚገ በማሳወቅ ላይ ይበልጥ መስራት እንደሚጠበቅበትም አስረድተዋል። ገና ያልተነካ ብዙ ታሪክ አለው የአማራ ህዝብ። ስለዚህ ይሄን በየደረጃው እየፈለፈሉ እያወጡ እያጠኑ ማህበረሰቡን ትውልድን አዌር ከማድረግ ደረጃ ብዙ የሚቀር አለ። የአማራ ታሪክ ምን ይመስላል ከመነሻው እስከ አሁን እስካለበት ደረጃ ድረስ ምን ምን ታሪክ አለው የሚለውን ነገር በደንብ ለማህበረሰቡ ማሳወቅ ያስፈልጋል የሚል እምነት አለ። የአማራ ህዝብ ከሌሎች ህዝቦች ጋር በመሆን የተለያዩ ታሪካዊ ሁነቶችን ያስተናገደ ህዝብ መሆኑን የገለጹት የተቋሙ ዳይሬክተር ዶክተር በዛብህ ተስፋው ነኝ። የህዝቡን ማንነትና ታሪክ መሰረት ያደረጉ ቤተመዛግብት ለመገንባት በቀጣይ መታቀዱን ገልጸዋል። ቅርሶችን ደህንነት መጠበቅም አንዱ ዓላማ ነው። ሰንዶ ማቆየትም ለጥናትና ምርምር ምቹ ማድረግ ለሚፈልግ ለየትኛውም አካል አቬለብል የሆነ ወይም ተደራሽ የሆነ ቤተመዛግብትና ቤተ መጻሕፍት ማቋቋም አንዱ ሀሳብ ነው። ስለሆነም አሁን ያለው የቱሪዝም ፍሰትና እንቅስቃሴ የበለጠ ተጠናክሮ እንዲቀጥል ለማድረግ ስራዎችን እንሰራለን ብለን እናስባለን። የአማራ ጥናት ተቋም ከተቋቋመበት ጊዜ ጀምሮ ያካሄዳቸው የጥናትና ምርምር ስራዎች አበረታች መሆናቸውን የዩኒቨርሲቲው ምክትል ፕሬዝዳንት ዶክተር ካሳሁን ተገኘ ገልጸዋል። በቀጣይም የተቋቋመበትን ዓላማ አጠናክሮ መቀጠል እንዳለበትም ምክትል ፕሬዝዳንቱ መልእክት አስተላልፈዋል። አገራዊና ዓለም አቀፋዊ ትስስርን በሚፈጥሩ እሴቶች ላይ ትኩረት ሰጥቶ በመስራት የሕዝባችን ተጠቃሚነት ማጎልበት አስፈላጊ ነው ብዬ አስባለሁ። ይህንን ለማድረግ ተቋሙን በሰው ኃይልና በቁሳቁስ እንደዚሁም በገንዘብ ማደራጀት ማጠናከር ያስፈልጋል። ከዚህ የምርምር ውጤቶች የምናገኛቸው የውይይት ግብአቶች ለወደፊት ለምንሰራቸው የምርምር ሀሳቦች እንደ ግብአት ሆነው የሚያገለግሉ ስለሆነ እንዲሰነዱ በዚሁ አጋጣሚ ላሳስብ ወዳለሁ። ጾታዊ ጥቃት የደረሰባቸው ተጎጂዎች መልሰው እንዲያገግሙ በአራት ቀጠናዎች የአንድ ማዕከል የእናቶች ማቆያ ግንባታ መጀመሩን የክልሉ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታወቀ። ቢሮው የሴቶችን ጥቃትና ጎጂ ልማዳዊ ድርጊት ለመከላከል ያለመ ውይይት በጎንደር ከተማ አካሂዷል። አዲስ አለማየሁ ተጨማሪ አለው የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ከጎንደር ቀጠና የዞንና የወረዳ ሴቶች ህጻናትና ማህበራዊ ጉዳይ ስራ ኃላፊዎች፣ የሃይማኖት አባቶችና ባለድርሻ አካላት ጋር የሴቶች ጥቃትና ጎጂ ልማዳዊ ድርጊቶችን ለመከላከል ያለመ ውይይት በጎንደር ከተማ አካሂዷል። በውይይቱ የተገኙት የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ በክልሉ ረዘም ያለ ጦርነት መከሰቱ ጎጂ ልማዳዊ ድርጊቶች እንደ አዲስ እያቆጠቁጠ መምጣታቸው በሴቶችና ህጻናት ላይ ተጽዕኖ ማሳደራቸውን አስረድተዋል። እየተከሰቱ ያሉ ጥቃቶችን የፍትህ አካላት እንዴት አስተማሪ ሆነር እርምጃ ተሰጠ። አጠቃላይ ክልላችን ላይ እየታዩ ያሉ ያለ ዕድሜ ጋብቻን፣ የሴት ልጅ ግርዛ፣ ጾታዊ ጥቃቶችን መከላከልን መሰረት ያደረገ ስራ ለመስራት ነው። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው በበኩላቸው ጎጂ ልማዳዊ ድርጊቶች በተጋላጮች ላይ ብቻ ሳይሆን በማህበረሰብና በሀገር ላይ ከፍተኛ ጉዳት የሚያደርስ በመሆኑ እየደረሰ ያለውን ጥቃት በጋራ መከላከል ይገባል ብለዋል። እያንዳንዱ አባት በነፍስ ልጆቹ፣ እያንዳንዱ ሼህ በሚያስተምረው፣ እያንዳንዱ ፓስተር በተከታዮች በኩል ይህንን መልእክት በማድረስ እታች ድረስ ችግሩን ለመቅረፍ የሚሰሩ ስራዎች ላይ እጅና ጓንቱን እንደምንሰራ ሙሉ እምነት አለኝ። ጦርነት፣ ድርቅና መፈናቀል ጾታዊ ጥቃት እንዲባባስ ያደርጋል። ያሉት የማዕከላዊና የሰሜን ጎንደር ዞኖች ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊዎች ወይዘሮ ቀኑ ቢያድጎና ወይዘሮ ባንቻአምላክ መልካሙ ችግሩን ለመከላከል የግንዛቤ ፈጠራ ስራዎች ላይ ትኩረት ተደርጎ እየተሰራ መሆኑን አንስተዋል። በሴቶች እኩልነት አምኖ ልጁን በማሳደግ ረገድ ሰፊ የግንዛቤ ስራዎችን እየሰራና ያለ ነ የሚደረጉ ጋብቻዎች በሃይማኖት አባቶች የሚባረኩ ስለሆኑ እሱን አጥብቀው እንዲቃወሙና ለመከላከል በሚያደርጉት ጥረት ደግሞ ሃይማኖት አባቶችን እየተጠቀምንባቸው እንገኛለን ማለት ራት ቀጠናዎች የአንድ ማዕከል እናቶች ማቆያ ግንባታዎች መጀመራቸውን የክልሉ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳ ያሳውቀዋል። ራቅ ካለ ቦታ ጾታዊ ጥቃት ተፈጽሞባቸው የሚመጡ እናቶች ና ልጃገረዶች ለተለያየ በሽታ እየተጋለጡብን ስለሆነ፣ እንደ ክልል ቁጭ ብለን ተነጋግረን ቢያንስ በክላስተር በክላስተር አንዳንድ የእናቶች ማቆያ መገንባት አለበት በሚል የክልሉ መንግስትም አምኖበት በጀትም መድቦ፣ ስራ አጥ ከሆኑ ደግሞ የሙያ ስልጠናም ሰጠን እዛው ላይ የስራ ማስጀመሪያ ብድር አግኝተው የሚሄዱበት ጭምር ነው ሴቶችና ህጻናት ላይ የሚደርሰው ጥቃት በቤተሰብ በማህበረሰብ ና በሀገር ላይ የሚደርስ ጥቃት በመሆኑ የሚስተዋለውን ችግር በጋራ መከላከል እንደሚገባም በውይይቱ መልእክት ተላልፏል በበጀት ዓመቱ ከአምስት ሚሊዮን ብር በላይ ግምት ያላቸው የአገልግሎት ጊዜያቸው ያለፈባቸው ምርቶችን ማስወገዱን የጎንደር ከተማ አስተዳደር ንግድና ገበያ ልማት መምሪያ ገለጸ የኢንዱስትሪ ምርቶች በሚገዙበት ጊዜ የአገልግሎት ጊዜያቸውን በማየት ሊደርስ የሚችልን የጤና ችግር መከላከል እንደሚገባ የጎንደር ከተማ ነዋሪዎች ተናግረዋል። ዳንኤል ወርቄ ተጨማሪ አለው። የአገልግሎት ጊዜ ያለፈባቸው ምርቶችን መጠቀም ለጤና ጠንቅ ከመሆኑ ባሻገር ህይወትን እስከ መንጠቅ እንደሚደርስ የጤና ባለሙያዎች ያስረዳሉ። በጎንደር ከተማ በአድ ነገሮችን ምግብና ምግብ ነክ ነገሮች ላይ ቀላቅሎ መሸጥ እየተበራከተ መምጣቱን የሚናገሩት የጎንደር ከተማ አስተዳደር ንግድና ገቢያ ልማት መምሪያ ኃላፊ አቶ ቴዎድሮስ ጸጋይ የመጠቀሚያ ጊዜ ያለፈባቸው ምርቶች ጥቅም ላይ እንዳይውሉ በተደረገ የክትትል ስራ በተያዙ አመት 5.7 ሚሊዮን ብር ግምት ያላቸው ምርቶች እንዲወገዱ ማድረግ ተችሏል ብለዋል። የአገልግሎት ጊዜ ያለፈባቸው ምርቶች፣ ሁለተኛ ደግሞ ከስታንዳርድ በታች የተመረቱ ምርቶችንና ሶስተኛ ከባዕድ ጋር ከባዕድ ነገር ጋር ተቀላቅለው የሚገኙ ምርቶችን እነዚህን የመፈተሽና የማስተካከል ስራዎች ይሰራሉ። በዚህም በዚህ አመት አመርቂ ውጤቶች ማስመዝገብ ችለናል ማለት ነው ከመቶ 35 ሺህ ሊትር በላይ ፈሳሽ ጁስ እንዲሁም ደግሞ ሻምፖና ሌሎች ማቴሪያሎችን ማግኘት ችለናል። በዋጋ ደረጃ ስንገምታቸው ከ5.7 ሚሊዮን ብር በላይ ሊያወጡ የሚችሉ ምርቶችን ማስወገድ ችለናል። በጎንደር ከተማ ግብይት ለመፈጸም ሲንቀሳቀሱ ያገኘናቸው የከተማ ነዋሪዎች የኢንዱስትሪ ምርቶችን ሲገዙ የአገልግሎት ጊዜያቸውን አይቶ እንደሚገዙ ገልጸው፣ ይህም ራሳቸውን ከተለያዩ ችግሮች ለመታደግ እንዳስቻላቸው ይናገራሉ። የጎንደር ከተማ ነዋሪ ነኝ። ሙሉ አሰፋ ባላሉ ያለፈበት ነገር በሽታ ነው እና አይተን ነው የምንገዛ። ጤና እንዳይጎዳ በሽተኛ እንዳይሆን ህጻናቶች በሽተኛ እንዳይሆኑ እንዳይጎዱ አይተው እንዲገዙ ነው። ምን ማስረዳት የምችል። ምሩት ጸጋ ይባላለሁ የጎንደር ከተማ ነዋሪ ነኝ። ለምግብ የሚያስፈልጉ ሁሉችን እየገዛው ነው፤ ዘይት፣ መኮረኒ፣ ፓስታ እነዚያ። በምገዛበት ወቅት ኤክስፓየር ዴታቸውን መድረሱን አለመድረሱን አይቼ ነው የምገዛው። የምግብም ይሁን የኮስሞቲክስ እቃዎችን አጠቃላይ ስንገዛ ኤክስፓየር ዴቶችን እያየን ብንገዛ ከጥቅሙ ጉዳቱ እንዳያመዝብና ማለት ትፈልጋለሁ። ከችግሩ አሳሳቢነት አንጻር የግንዛቤ ፈጠራ ስራዎች ላይ በትኩረት እየተሰራ መሆኑን ያነሱት አቶ ቴዎድሮስ ሸማቾች የአገልግሎት ጊዜ ያለፈባቸው ምርቶች በገቢያ ውስጥ ሲመለከቱ ለሚመለከቱ አካል ሊያሳውቁ እንደሚገባ ተናግረዋል። ስታንዳርድ አላቸው ተብሎ የሚታሰበው አንደኛ የተመረቱበት ጊዜና፣ እንዲሁም ደግሞ አገልግሎት የሚጨርሱበት ጊዜ መቀመጥ አለበት። በግልጽ ግንዛቤ ሊኖረው ይገባል ማለት ነው። ሁለተኛ እንደዚህ አይነት ምርቶች ሲገኙ ጥቆማ መስጠት ይኖርበታል። ጥቆማ ከሰጠ በኋላ ደግሞ ተመልሶ መተው አይደለም፣ ያ ምርት እንዲቃጠል ወይም ደግሞ እንዲቀበር መደረግ አለበት። የኢንዱስትሪ ምርቶችን ሲሸምቱ የመጠቀሚያ ጊዜያቸውን መመልከት ቀዳሚ ጉዳይ መሆን እንዳለበትም ተገልጿል። ይህ የተከበራችሁ ተመልካቾቻችን ለሰዓቱ ያዘጋጅንላችሁ ዜናዎች እስካሁን ስትከታተሏቸው የቆዩትን ይመስሉ ነበር። ከዜናዎቹ ጋር እመቤቱ ነኛ አብሬያችሁ ቆየው። ጤና ይስጥልኝ።